በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ ጦቢት ምዕራፍ ሰባት መላእኩና ጦብያ ወደ ራጉኤል ቤት እንደ ደረሱ። ወደ ራጉኤልም ቤት ደረሱ። ሳራም ተቀብለ ደስ አሰኘቻቸው። እንዲህም እነርሱም እርሷን ደስ አሰኟት። ወደ ቤትም አስገባቻቸው። ራጉኤልም ሚስቱ አዳነ ይህ ልጅ ድንቅ ነው፣ ከዘመዶቼ ወገን የሆነ ጦቢትን ይመስላል አላት። ራጉኤልም ወንድሞቻችን፣ እናንተ ከወደየት ናችሁ? አላቸው። እነርሱም ወደ ነነዋይ ከተማረኩት ከናፍታሄል ልጅ ነን አሉት። ራጉኤልም ወንድሜ ጦቢትን ታውቁታላችሁን? አላቸው። እነርሱም እናውቀዋለን አሉት። እርሱም በሕይወት አለን ደህና ነውን? አላቸው። እነርሱም አዎ፣ ደህና ነው አሉት። ጦብያም አባቴ ነው አለው። ራጉኤልም ተነስቶ ሳመው፣ አለቀሰም። አንተ የደግ ሰው ልጅ ነህ ብሎ መረቀው። የጦቢትም ዓይኖች እንደ ጠፉ ነገረው። የጦቢትም ዓይኖች እንደ ጠፉ በሰማ ጊዜ አዝኖ አለቀሰ። ሚስቱ አድናናም ልጇ ሳራም አለቀሱ። በደስታም ተቀብለዋቸው በጋረደው ማዕድ አቀረቡላቸው። እጅግም መሸ። ጦቢያም አዛሪያን አንተ ወንድሜ አዛሪያ በጎዳነ በጎዳና ያለህኝን ነገር ተናገር፣ ነገሩ ሚለቅ አለው። ራጉኤልም ጦቢያ መልአኩን እንደሚያናግር ሰምቶ ጦቢያን አነጋገረው እንዲህም አለው አንድ ጊዜ ብላ፣ ጠጣ ደስ የሚበልህ። ልጄ ለአንተ ትገባለችና አንተም ታገባታለህና እኔም እውነቱን እነግርሃለሁ። ይህች ልጄን ለሰባት ወንዶች አጋበዋል። ወደ እርሷ እንደ ገቡ በሌሊት ይሞታሉ። ነገር ግን አንድ ጊዜ ደስ ይበልህ። ጦቢያም ነገሩን ለእኔ እስክትጨርሱልኝ ድረስ ነገሬንም እስክታስፈጽም እስክታጸኑልኝ ድረስ በዚህ ምንም አልቀምስም አለ። ራጉኤልም አለው ከአሁን ጀምሮ እንደ ስርዓቱ ውሰዳት፣ አንተ ወንድሟ ነህና እርሷም እህትህ ናትና፣ ይቅር ባይ እግዚአብሔርም የሚበጀውን ያከናውንላችሁ። ልጄ ሳራንም ጠራት፤ እጇንም ይዞ ሚስት ልትሆነው ለጦብያ ሰጣት። እነሆ በሙሴ ስርዓትም ወሰዳት ወደ አባትም ቤት አግባት ብሎ መረቃቸው። ሚስቱ አድናናም ጠራት። ወረቀትም ወስዳ ጻፈና አተማት። ከዚያ በኋላ ይበሉ ጀመሩ። አድናናም ጠርቶ አንቺ እህቴ ሌላ የጫጉላ ቤት አዘጋጂ፣ ወደዚያም አግቢያት አላት። እንዳላትም አደረገች፣ ወደዚያም አገባቻት። አለቀሰችም፣ የልጇንም ምንባ ጠረገች። ስለዚችም ሐዘንሽ ፈንታ የሰማይና የምድር ጌታ ደስታን እንደሚሰጥ ሽመኝ አለቻት መጽሐፈ ጦቢት ምዕራፍ ስምንት የጋኔኑ ከሳራ መውጣት ተመግበው በጨረሱ ጊዜ ጦቢያን ወደ እርሷ ገብቶ ወደ እርሷን በገባ ጊዜ የሩፋይልን ነገር አሰበ የዕጣን እራሪ ወሰደ ከዚያም አሳ ከልቡና ከጉበቱ ጨምሮ አጤሰው ሽታውም ያንን ጋኔን በሸተተው ጊዜ እስከ ላይኛው ግብፅ አውራጃ ድረስ ሸሸ። ያ መልአክ ጋኔኑን አሰረው። የጦቢያ ጾለት ሁለቱም በተዘጋባቸው ጊዜ ጦቢያ ከአልጋው ተነስቶ እህቴ ነሽ፣ እግዚአብሔር ይቅር ይበለን ዘንድ እንጸልይ አላት። ጦቢያም እንዲህ ይል ጀመረ። አቤቱ የአባቶቻችን አምላክ አንተ ብሩክ ነህ። ቅዱስ ስምህም ይባረክ ለዘላለም ይመሰገን። ሰማይን የፈጠራህ ሁሉ ያመሰግኑሃል። አንተ አባታችን አዳምን ፈጠረኸው ትዳሩንም ታሳርፈዋ ትረዳውና ታሳርፈውም ዘንድ ሔዋንን ሰጠኸው። ከነዚያም የሰው ዘር ተወለደ። አንተም ማለህ! ሰው ብቻውን ይኖር ዘንድ መልካም አይደለምና፣ የሚረዳውን እንፍጠርለት። አሁንም ይችን እህቴን የማገባት የሚገባ ነው እንጂ ስለ ዝሙት አይደለምና። አቤቱ አብረን ወደ ሽምግልና እንድንደርስ እንድንረዳዳ ዘንድ ለእኔና ለእርሷ ይቅርታን ላክልን። እርሷም ከእርሱ ጋር አሚን አለች። ሁለቱም በዛች ሌሊት አብረው አደሩ። ከዚያ በኋላ ራጉኤል ተነስቶ ሄደ። እርሱም ምናልባት ይሞቱ ይሆናል ብሎ መቃብር ቆፍሮ ራጉኤልም ወደ ቤት ተመለሰ። ሚስቱ አድናናም አላት፣ ደህና እንደሆነ ታየው ዘንድ አንዲት ልጅ ላኪ። ሙቶ እንደሆነ ማንም ሳያውቅ እንቀብረዋለን። ያቺ ልጅም ሂዳ ደጃፉን ከፈተች፣ ሁለቱም ተኝተው አገኘቻቸው። ተመልሳም እርሱ ደህና እንደሆነ ነገረቻቸው። ራጉኤልም እግዚአብሔርን አመሰገነው እንዲህ ያለ፦ አቤቱ አንተ የተመሰገንክ ነህ። ንጽህና ቅድስና በሆነች ምስጋና ሁሉ የተመሰገንክ ነህ። ጻርቃን በሠራው ሥራ ሁሉ ያመሰግኑሃል። መላእክትህም የመረጠኋቸው ሁሉ ለዘላለም ያመሰግኑሃል። ደስ አሰኝተኛልና አቤቱ አንተ የተመሰገንክ ነህ እንደጠረጠረሁት አልተደረገብኝም። ነገር ግን እንደ ቸርነትህ ብዛት አደረግህልኝ። አንተ ብሩክ ነህ። ሁለቱ ብቸኞች ይቅር በልሃቸዋልና ዘመናቸውን በድህነትና በደስታ በቸርነት ይፈጽሙ ዘንድ አቤቱ በጎነትህን አደረግህላቸው። ከዚያ በኋላ ራጉዌል ያን መቃብር ይደፍን ዘንድ አገልጋዮቹን አዘዛቸው። የሰርጉ በዓል ከዚያ በኋላ አስራ አራት ቀን በዓል አደረገላቸው። ራጉኤልም የሰርጉ አስራ አራት የበዓል ቀን እስኪፈጸም ድረስ ወጥቶ እንዳይሄድ ጦቢያን አማለው። ከዚያ በኋላ ሄዶ የገንዘቡን እኩሌታ ይወስድ ዘንድ ወደ አባቱን በደህና ይሄድ ዘንድ የተረፈውንም ግን እርሱና ሚስቱ ከሞቱ በኋላ ይወስድ ዘንድ አስማለው። መጽሐፈ ጦቢያ ምዕራፍ ዘጠኝ። ሩፋይል የአደራውን ገንዘብ እንደተቀበለ ጦቢያም ሩፋይልን ጠርቶ እንዲህ አለው፣ አንተ ወንድሜ አዛሪያ ሆይ ሁለት ብላቴኖችና ግመሎችን ይዘህ የሜዶን ክፍል ወደምትሆን ወደ ራጊስ ወደ ጋባአ ሂድ፣ የብሩንም መክሊት አምጣ። እርሱንም ወደ ሰርጉ በዓል ጠራው። የሰርጉ በዓል ሳያልቅም እንዳልወጣ ራጉኤል ምሎኛል። አባቴ ግን ቀኑን ይቆጥራል፤ ብዘገይም ፈጽሞ ያዝናል። ሩፋኤልም ሄደ፣ በገባኤልም ቤት አደረ፣ ደብዳቤውንም ሰጠ። እነዚያም ከረጢቶችን እንዴት አተሟምጥቶ ለሩፋኤል ሰጠው። በጠዋትም በአንድነት ገስግሰው ሄደ፣ ወደ ሰርጉም ደረሰ። ጦቢያም ያን ብር ባመጣለት ጊዜ ሩፋኤልን መረቀው። መጽሐፈ ጦቢያ ምዕራፍ 11 የጦቢያ ወላጆች እንደተጨነቁ። አባቱ ጦቢት ግን ቀኑን ይቆጥር ነበረ። ቀጠሮው ማልቆ ሳይመጡ በቀሩ ጊዜ እንዲህ አለ፣ ምናልባት ልጄ ታስሮ ይሆንን? ወይስ ገባኤል ሞቶ ብሩን የሚሰጠው አላገኘ ይሆን? እጅግም አዘነ። ሚስቱም ልጄስ ሞቷል፣ ስለዚህ ነገር ዘገየ አለች። እንዲህም እያለች ታለቅስ ጀመረ። የዓይኔ ብርሃን ልጄን ያጠፋህብኝ ባይሆን ባላሳዘነኝ ነበረ። እርሱም ዝም ብዬ አትጨነቂ፣ እርሱስ ደህና ነው አላት። እርሷም አለች አንተም ዝም በል አታታለኝ፣ ልጄስ ሙቷል። ታለቅስም ዘንድ በሄደ በሄዱበት ጎዳና ሁል ጊዜ ትሄድ ነበረ። የሰርጉ በዓልም ሳያልቅ እንደሄድ ራጉኤል ያማለው አስራ አራቱ የበዓል ቀን እስኪፈጸም ድረስ ለልጇ ለጦቢያ እያለቀሰች በቀን እህል አትበላም ነበረ፣ በሌሊትም ዝም አትልም ነበር። የጦቢያን ሳራ ወደ ቤታቸው መመለስ ከዚያ በኋላ የሰርጉ በዓል ባለቀ ጊዜ ጦቢያ ራጉኤልን አለው፣ እንግዲህስ ወደ አሰናብተኝ፣ አባቴና እናቴ ተስፋ ቆርጠዋልና እንግዲህ ወዲህም ያዩኝ ዘንድ ተስፋ አያደርጉምና። አማቱም በእኔ ዘንድ ተቀምጥ፣ ወሬህን ይንገሩት ዘንድ እኔ ወደ አባትህ ልካለው አለው። ጦቢያም አይሆንም፣ ወደ አባቴ ሄድ ዘንድ አሰናብተኝ እንጂ አለው። ራጉኤልም ተነስቶ ሚስቱ ሳራንና የገንዘቡን እኩሌታ አገልጋዮችን፣ ከብቶችንም፣ ብሩም ሰጠው። እርሱም ልጆች ሆይ ሳልሞት የሰማይ ጌታ በጎ ነገር ያደርግላችሁ ብሎ መረቃቸው። ልጁንም እንዲህ አላት። አማቶችሽን አክብሪ፣ እንግዲህ ወዲህም ዘመዶችሽ እነርሱ ናቸውና እኛ በአንቺ መልካሙን እንሰማ ብሎ ሳማት። አድናናም ጦቢያን አለችው፣ አንተ የምወድህ ወንድሜ ሆይ የሰማይ ጌታ ከልጄ ከሳራ ልጆችን ሰጥቶህ አይልህ ዘንድ በእግዚአብሔር ፊት ደስ ይለኝም ዘንድ ጎዳናህን ያቅናልህ። እነሆ ልጄን አደራ ሰጥቻለሁ፣ አታሳዝናት። ከዚያ በኋላ ጦቢያ ሄደ። እግዚአብሔርን አመሰግነው መንገዱን አቅንቶለት ራጉኤል እና ሚስቱ አድናናም አመሰገኑት። እነርሱም ሄዱ ወደ ነነዋይም ቀረቡ መጽሐፈ ጦቢት ምዕራፍ 11 ከዚያ በኋላ ሩፋኤል ጦብያን አለው አንተ ወንድሜ አባትህን እንዴት እንደተወከው አታውቅምን ና ከሚስትህም ቀድመን ሂደን ቤቱን እናዘጋጅ የዚያም አሳ ሐሞት ያዝ ያም ከእነርሱ ጋር የተከለ የተከለለው ብላቴና ከእነርሱ ጋር ሄደ። ሀና ግን በጎዳና ተቀምጣ ልጇን ታይ ዘንድ ትመለከትም ነበረ። ሲመጣ አየችው፣ ሄዳም አባቱን እንሆ ልጅ መጣ፣ ከእርሱ ጋር የሄደው ሚያሰው መጣ አለችው። የጦቢት አይን እንደበራ ሩፋኤልም አለው የአባት አይኖች እንዲበሩ አውቃለሁ። አንተ ግን ያን ሐሞት የአባትህን አይን ኳለው በተኳለ ጊዜ አይኖቹ ይሻል፣ በልዙም ከአይኑ ይወጣል፣ በደህናም ያያል። ሀናም ሩጣ የልጇን አንገት አቅፋ፣ ልጄ ሆይ ካየውህ እንግዲህ ልሙት አለችው። ሁለቱም አለቀሱ። ጦቢትም ወደ ደጅ ወጣ ተሰነካክለውም። ልጁም ሩጦ አባቱን አነሳው። የአባቱንም አይኖች በዚያ ሐሞት ኳለና አባቴ ሆይ፣ እንደምትድን ታምን አለው። በኋላም ጊዜ አይኖቹን አሸ፣ ብልዙም ከአይኑ ብሌን ተገፈፈ። ልጁንም አየው፣ አንገቱንም አቅፎ አለቀሰ። እንዲህም አለው፦ ጌታ ሆይ የተመሰገነህ ነህ፣ ስምህ ለዘላለም ይመስገን። ቅዱስ መላእክህንም ሁሉ ብሩካን ናቸው። ገርፈህ ይቅር ብለኛልና፣ እነሆ ልጄ ጦቢያ አየሁት። ከዚያ በኋላ ልጄ ደስ እያለው ገባ። ለአባቱም በሜዶን የተደረገለትን ታላላቅ ነገር ሁሉ ነገረው። ጦቢትም ደስ እያለው ወጥቶ ምራቱን ተቀበላት፣ እግዚአብሔርንም በነነዌ አደባባይ አመሰገነው። ሲሄድም ያዩት ሰዎችም እንዴት አየ ብለው አደነቁት። ጦቢያት ጦቢት ግን በፊታቸው እግዚአብሔርን አመሰገነ። እግዚአብሔርም ይቅር ብሎታል እና ጦቢትም ወደ ምራቱ ወደ ሳራ በደረሰ ጊዜ ልጄ እንኳን በደህና ገባሽ ብሎ መረቃት። ወደ እኛ ያመጣሽ እግዚአብሔር ይመስገን አባትሽና እናትሽንም ይባርክ አላት። በነነዋይ ለሚኖሩ ለወንድሞቹ ሁሉ ታላቅ ደስታ ሆነ። አኪ አክሮስም መጣ፣ የወንድሙ ልጅም ነሳቦስም መጣ። ሰባት ቀንም በደስታ የሰርግ በዓልን አደረጉ።